አትሌት ገለቴ ቡርቃን በተመለከተ ወዳጄና ጋዜጠኛ መላኩ ብርሃኑ ያደረሰን መረጃ ልብ የሚሰብር ነው። እስቲ ሙሉ ሀሳቡን አካፍላችኋለሁ። እስከ መጨረሻው ተከታተሉ። በህግ ክርክር አሸናፊው እውነት አለኝ ሳይሆን ማስረጃ አለኝ ነው። ገለቴ ጋር እውነት አለ። ማስረጃውስ ያለው ማን ጋር ነው? ጋዜጠኛ መላኩ ብርሃኑ፣ አትሌት ገለቴ ቡርቃ በጣም አሳዝናኛለች። እንዲህ ተበድላ እንኳ ስለ በደሏት ሰዎች ስትናገር ጨዋነቱ ያስደምማል። የምትጠቀምበት ቃላት የተመጠነ መሆኑ የሰው ክብር ላለመንካት መጠንቀቁ ያስደንቃል። እንዲህ ውስጧ ደምቶ እንኳ ከአፏ ክፉ አልወጣም። በዚህ ቃለ ምልልሷ ይህች ልጅ ተቆንጥጣ ያደገች ጨዋ ሴት መሆኗን ነው የሚመሰክረው። የዋህነቷን ደግሞ ራሷን የገለጸችበት መንገድ ብቻውን ይመሰክራል። ገለቴ እውቅናዋን እና ገንዘቧን ለክፉ ተጠቅማበት ቢሆን ኖሩ እንኳ ሰው ሊበድላት ቀርቶ ቀና ብሎ የሚያያት አይነት ሴት ባልሆነች ነበር። እሷ በእምነት በፍቅር በትዕግሥትና በመቻቻል ውስጥ እኖራለች። ብዙ በደል ችላለች። መንጠምጠሚያህን ሲወስድ መጎናጸፊያን ጨምርለት የሚለውን የመጽሐፍ ቅዱስ ቃል የኖረች ሴት አድርጌ ወስጃታለሁ። በበኩሌ ግን ደግሞ ገለቴ በጣም ተሳስታለች። በዋህነቷ ጉዳዩን የጓዳዋ ምስጢር አድርጋ ሰው እንዳይሰማባት ተከላክላለች። ወዳጄ ጋዜጠኛ ሳርሳዊት ባይነሳኝ እንደ ከአምስት ዓመት በፊት ዋልታ ድረስ ሄዳ በደሏን ተናግራ ባሏ በሽጉጥ ያስፈራራት እንደነበር ጭምር አቤት ብላ ስታበቃ ፕሮግራሙ ሊተላለፍ ሲል ለህዝብ እንዳይቀርብ አስቁመዋለች። ከበደሏዋ በላይ በደል እንዳይታወቅ ሸፍና ማመቋ ነው ዛሬ ለዚህ ያበቃት። ገለቴ በይሉኝታም ይሁን በፍርሃት መካሪ በማጣት የሚሆን በራሷ መንገድ በመጓዝ ብቻ በሁሉም ነገር ተሳስታ ብዙ ነገር አታለች። በመዘግየቷ የማይገባ ጊዜ ወስዳ በደሏን አብዝተዋለች። በእንጭጩ ልታስቀረው የምትችለውን ችግር ጊዜ ሰጥታ አደድረዋለች። አሁን ሰበር ደርሶ በተዘጋ ፋይሉ ወደኋላ ኋላ በማይመለስ ያለቀለት ጉዳይ ላይ ነው ሚዲያ ላይ የወጣችው። ለዚያውም ያንን ሁሉ ቤትና መኪናታ ዝም ብላ ቆይታ የመጨረሻ ሚዲያ ላይ የወጣችው የምትኖርበት ቤት ሀራጅ ሊወጣ መሆኑን ስታውቅ ነው። መውደቂያ አላጣ ነው ብላ በመጨነቋ ነው እንጂ እንደሚመስለኝ ይህንን ጉዳይ አዳፍናው ለዘላለም ልትኖር የቆረጠች አይነት ሴት ነበረች በደልን በዚህ ልክ የሚችል ጫንካ እኔ አላውቅም የገለቴ ንብረት ጉዳይ በጣም ያስቆጫል የማይመለስ ጉዳት ተጎድታለች በየትኛውም መንገድ ልትካስ እንደምትችል እግዚአብሔር ይወቅ የሕግ ሂደቱ እስከ ገባኝ ድረስ ተጠናቋል ሰበር ዘግቷል የሕገ መንግሥት ትርጉም የሚፈልገው አከራካሪ ጉዳይም እዚህ ላይ አይታየኝም ብዙ ዓመታት የፈጀው ይህ ገለቴን ባዶ የማስቀረት ሂደት እንዴት ተከናወነ የሚለውን ጥያቄ ተከሳሽ ባለቤቷና አምላክ ብቻ ናቸው የሚያውቁት። እሷ አልገባኝም ብላለች። እኔም እንዴት እንደሆነ አልገባኝም። የገባው ሰው ያለም አይመስለኝም። ችግሩ አንድ ይመስለኛል። ገለቴ የዋህነት ደረጃ ከሚፈልገው በላይ በጣም የዋህ ናት። የዋህነት ሲበዛ ሞኝነት ነው ይላሉ ሰዎች። መጽሐፍ ቅዱስ እንደ እርግብ የዋሁን ቢልም በጎን እንደ እባብ ደግሞ ብልሁን ብሎ ሚዛኑን ያስተካክለዋል። የገለቴ የዋህነት ከማንም የሚገጥም አይደለም። በላዩዋ ይህ ሁሉ ሲካሄድም ምንም ነገር አለመጠርጠሯ፣ ሰውየውም በጣም መፍራቷ፣ ሕግ ከለላ ሊሆናት እንደሚችል አለማውቋ፣ ከሆነኛ ሰው ምክር አለመጠየቋ፣ በገንዘቧ እሳት የላሰ ጠበቃ መቅጠርና መሟገት እንደምትችል አለመረዳቷ፣ ወሬው ቢወጣ የበለጠ ጉዳት የሚደርስባት መስሏት መስጓታና አፍናና ታፍና መቀመጥ መምረጧ በአጠቃላይ ለራሷ አንድ ፐርሰንት ቦታ ሳታስቀር ሙሉ በሙሉ ራሷን በሰውየው ለመዘወር አሳልፋ መስጠቷ ነው ችግሩ። የገለቴ ችግር ብዙ እህቶቻችን ሊማሩበት የሚችሉት ችግር ነው። አሁን ገለቴን አይዞሽ ብሎ ከማቋቋም በቀር በሕጋዊና በቀጥተኛው መንገድ እደግመዋለሁ፣ በቀጥተኛው መንገድ ገለቴ ወደ ነበረችበት እንድትመለስና ንብረቶቿ በእጇ እንዲገቡ ለማስቻል ምን ሊደረግ እንደሚችል እኔ አልተገለጸልኝም። ምክንያቱም ፍርድ የማስረጃ እንጂ የእውነት ጉዳይ አይደለምና፣ ማስረጃ የያዘና የተከራከረ ተከሳሽ እውነት የያዘውን ከሳሽ የሚረታበት ሂደት ነው። ሕግ በምድር የገለቴ እንቧ የሚታበስበት መንገድ እንዲገኝ እመኛለሁ። በላይኛው ፍርድ ግን እግዚአብሔር ግን እንቧን ይቁጠርላት። አይዞሽ ገለቴ። ለብዙሀን ተጎጂ እህቶቻችን መብት የንቅናቄ አርማ ሆኖ መጀመር አለበት ይላል ጋዜጠኛ መላኩ ብርሃኑ። በነገራችን ላይ ጋዜጠኛ መላኩ ብርሃኑ የፖሊስ ጋዜጠኛ ሆኖ ለረጅም ዓመታት ሠርቷል።